መቼም ዘንድሮ የማንሰማ ጉድ የለም፣ የማናየው የማንሰማ ጉድ የለም። እድሜ ስጠን እንጂ ብዙ እናለን። ሀላል ሆን ዘውጅና ሰሞኑን ፋሽን ሆኖ የተነሳው እንግዲህ ጉድ ይዞ መጥቷል ማለት ነው። ብዙ ጉድ እንሰማለን። አላህ ከእንደዚህ አይነት ውርደት ይጠብቀን። እንግዲህ ትዳራችን የማራ የሰመራ አድርገን እንድንኖርም፣ ሀላል የሆነ ትዳር አላህ ሱብሃነ ወተዓላ ላላገባቸው የወፍቃቸው ላገባን ምሳሌ ያርግላችሁ እላለውኝ። አሰላሙ ዓለይኩም ወረህመቱላሂ ወበረካቱ። ውድና ተከበራችሁ በመላው ዓለም የምትገኙ ውድ ቤተሰቦች ሰላም፣ እንዴት ናችሁ? እኔ ያለው አልሐምዱሊላ። ክርስቲያን ወገኖች ሰላም ብያለሁ። ዛሬም በአዲስ ቪዲዮ መጥቼ አለው። አብራችሁኝ ቆዩ። ለቤቴም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ያው ቀደም ሲል አንጨባርጌ እንደገለጽኩላችሁ ሀላልሆም ጉድ ይዞ መጥተዋል። መቼም ዘንድሮ የማንሰማ የለም ከዛ ሂዳ ይስጠን አላህ አጋቡ ብሏል እያሉ እንግዲህ ተነስቷል፣ እና አሲያ እና ብዙ ሰው ተነስቷል ማለት ነው። አሲያ ደግሞ ጭራሽ እዛጋ የዘውጅና ኦፊስ ሊያቋቁም ነው ምናምን እያለች ነው። እንግዲህ አላህ ከውርደቱ ይጠብቀን። አንድ ሰው ተዋረደ ማለት አንድ ሰው ጥፋት አጠፋ ማለት ሁሉም ያጠፋል ወይ ሁሉም ይዋረዳል ወይ ደግሞ በሁሉም ላይ እንደዛ አይነት ጥፋት ይከሰታል ማለት አይደለም። ነገር ግን ካዩት መማር

በራስ ላይ እስኪደርስ መጠበቅ ደግሞ ጅልነት ነው። ስለዚህ ውድ እህቶቼ ከሚታዩት ነገር ተማሩ። ትዳር በሚዲያ ብላችሁ አትጠይቁ፣ ወንድን አትለማመጡ ማለት ነው። ሚያስ በጣም የሚያሳዝነው ነገር ደግሞ ከተጋቡ ሁለት ወር ሳይሞላቸው ከተጋቡ አንድ ወር ሳይሞላቸው እየተፋቱ እየተለያዩ ነው ያሉት። ባህላል ሆም ተጋብቶ በኦንላይን ማለት ነው። እንግዲህ እንዳያችሁት እንደ ምሳሌ ልንገራችሁ። ሀጂ ቲክቶከሩ ሀጂን የማያውቃቸው አለ ብዬ አላስብም። ምስታቸው ስለሞተች አግብተዋል። አግብቶ እንግዲህ ሁለት ወር ሳይሞላቸው ተፋቷል፣ ከምስታቸው ጋር ማለት ነው። ለምን ይሄ ውርደት ከምን የመጣ ነው? በኦንላይን ምንነቷን ሳቁ፣ ዝም ብሎ ከዘዉጁና አንስቶ አግብቶ ማለት ነው። እርሶ ያገቡት ደግሞ ትንሽ ትመስላለች፣ እርስ የእድሜ ባለጣጋነት እንግዲህ። እርሳቸው ደግሞ ለልጃቸው መዳር ሲገባቸው በዚህ እድሜ ለልጃቸው መዳር የሚገባቸውን ሴት ነው ለራሳቸው ያገቡት ማለት ነው። ይህ ለምን አገቡ? ለምን እንዲሆኑ አይባልም፣ ግን ማግባት ጥሩ ነው። ግን ደግሞ ቢሆንም በዚህ መልኩ ባይሆን ጥሩ ነው፣ እንደኔ ማለት ነው። በዚህ መልኩ ባይሆን ባህላል፣ በስርዓቱ እዛ ጋ ጠይቀው ለልጆቻቸው ልጆቻቸውን ሰብስባ የምትይዘው ማግባት ሲገባቸው፣ ጭራሽ እንደ ጎረምሳ ትንሽ ልጅ አንስቶ አግብቶ እንግዲህ ባገቡት በሁለት ወር ሳይመራቸው እንግዲህ ተፋቷል ማለት ነው። እርሳቸው በእርሱ ሀጂ እድሜ ያሉ ሰዎች ማግባት ያለባቸው ልጆቻቸውን ሰብስባ የምትይዘውን ወይ ባሏ የሞተባትን ወይ አግብታ የተፋተችን ነበር ማግባት የነበረባቸው ማለት ነው። እርሳቸው ግን አሻፈርን ብለው ልጅ ሀገረድ ነው መስላ ያገቡት እና ይኸው በተጋቡት ሁለት ወር ሳይሙላ ተፋቷል ማለት ነው። ምንነታቸውን ሳያውቁ ማግባት እንዲ ነው እንግዲህ። አሁን ሚስት ስለሆነች ፈርሞ ስለወሰዷት ኒካ አስረው ስላገቡ ግዴታ ስትላይ ላይ ማካፈል አለባት። ንብረታቸውን ይዛ ነው የምትሄደው ማለት ነው። ይሄንን ቅሌት አንደኛ አስቡት፣ ሁለተኛ ነገር ደግሞ ሴቶችዬ፣ ክብራችሁን ክብራቸውን ዝቅ አድርጋችሁ ባህላልሆም እንዳራለን ብላችሁ አትሄዱ። ይሄ በሚዲያ የምታዩት ሁሉ ወረ የምትሰሙት ሁሉ እውነት አይደለም። ከእውነት ያራቃ ነው ማለት ነው። በነፃ እንድራለን ይላሉ። አንድ ስሙኒ ከሰው አንፈልግም ብላሉ። ይኸው መቶ መቶ ሺህ ብር የአረብ ሀገራቱ ከሚኖሩ እህቶች መቶ መቶ ሺ ብር ለምዝገባ ለሚዳሩት ብለው እንደጠየቁ ሙቤ ቤት ገብቶ በቲክቶክ ተናግሯል ማለት ነው። ሴቶቹ የተጠየቁት ሴቶች ማለት ነው መቶ መቶ ሺ ብር የኢትዮጵያ መቶ ሺህ ለምን ባልፈልገው ሊድሯቸው ተመዝግቦ መቶ ሺህ ብር ነው በነፃ የለም፣ ብሏቸው። እንግዲህ ይሄው መቶ ሺ ብር እንደጠየቁ እየተናገሩ ነው፣ ለምስክርነት ማለት ነው። ይሄ አጭበርባርነት ለምን አስፈለጋ? ባህላልሆም ከተባላ በነፃ ይዳራል ከተባላ በነፃ ፈልጎ መዳር፣ ስልክ ሳይለዋውጡ፣ ስልክ ሳይለውጡ፣ ስልክ ሳይቀያየሩ መዳር ሲገባቸው እንዴት መቶ መቶ ሺ ብር ይጠይቃሉ? አንደኛ ነገር አላህ አጋቡ ብሏል ትላላችሁ አላህ አጋቡ ብሏል። ግን ደግሞ በዚህ መልኩ አይደለም አላህ አጋቡ ያለው አላህ አጋቡ ያለው ቤተሰቦቻቸውን ታውቃችሁ፣ የሚታቋትን የሚታወቀውን ዝም ብላችሁ በሚዲያ በጭፍን እንዲሁ አምጥታችሁ ታስተዋውቃላችሁ። ፎቶ ይላካል ለሚያገባ ሰው የሴቷ ፎቶ ይላካል፣ ወይ ደግሞ በቪዲዮ ያያታል ለምታገባት ሴት የወንዱ ፎቶ ይላካል፣ ወይ በቪዲዮ ታይዋለች። በቃ ያወራሉ፣ ስልክ ይለዋወጣል። በዚህ መልኩ አይደለም አላህ አጋቡ ያለው ማለት ነው። ነገር ግን ማጋባትን አላህ ፈቅዷል፣ ዳሩ ብሏል። በጊዜ ሴቶችን እድሜያቸው ሳያልፍ እድሜያቸው ሳይሄድ ሴቶች ይዳሩ፣ ወንድም ያግባ ራሱን ይቆጥባል ብሏል። ነገር ግን በዚህ መልኩ አይደለም ማለት ነው። ስለዚህ ውድ እህቶች፣ እናንተ ደግሞ መዳር ያለባችሁ ለሚታውቁት፣ ለሚያውቃችሁ በአካል የሚታውቁት፣ በአካል ባታውቁት እንኳን ቤተሰቦቻችሁ የሚያውቁት መሆን አለበት። ቤተሰቦቻችሁ የሚያውቁት ወይ ዘመድ አዝማድ የሚያውቅ ሙዚ የሚብላችሁ፣ በኦንላይን የመጣውን ሁሉ አፈፊ ማድረግ በዛ ላይ ደግሞ በጣም የሚያሳፍረው እና በጣም አሳፋሪ አስነዋሪ የሆነው ነገሩም እንደሆነ ታውቃላችሁ፣ መቶ ሺህ ብር መጠየቃቸው እነሱም ሊዳሩ እነሱ ሊያገቡ፣ ወንዶ መጠየቅ ሲገባቸው ከወንድ መውሰድ ሲገባቸው ከሴት መቶ ሺህ ብር መጠየቃቸው በጣም ያሳፍራል። እንዴት ነው ሴት ለማግባት ስትል ልትዳር ብላ መቶ ሺ ብር ለሀላል ሆም ከፍላ ገና ወንዱን የሚታገባው ምን አይነት ነገር ነው? ምን አይነት ፋሽን ነው? ሴትናት እንዴ? ጥሎሽ ሰታ የሚታገበው ወንድ እኮ ነው። እንደ ሸሪአም ከሆነ ወንድ ነው ጥሎሽ ሰቶ ማግባት ያለበት፣ ሴት አይደለችም። እንዴት ሴት ጥሎሽ ለወንድ ሰታ ታገባለች? ይሄ ሀላል ሆም መቶ ሺ ብር ቢከፈል እራሱ ምን ሊያደርግ ነው? ምን የሚደረግበት ነው? እኔ ግራ የገባኝ ነገር እሱን አሁን ከሴቶቹ መቶ ሺ ብር ወሰደ እንበል፣ መቶ ሺ ብሩን ወስዶ ምን ሊያደርግ ነው? ምን ሊሰራበት ነው? አረባካቸው ላንፊሩ ሴቶች ደግሞ ልብ በሉ፣ ልብ በሉ። የራሳቸውን አስረክሳችሁ ቤተሰቦቻችሁ እዛ እያሉ ቤተሰቦቻችሁ ሳቁ፣ በኦንላይን አታጉ። ይሄ ለእናንተ ትምህርት የሚሆን ነገር ነው። አንደኛ ደረጃ ላይ እየጀመሩ ታጂ ነበሩ ያገቡት ተዘወጅኩ መብሩክ እንኳን ደስ አላችሁ ብሎ ሳያበቁ መልሳቸውን ሄዶ ተመልሰው ተበልቶ መልሳቸው ሳያልቅ ዘመድ አዝማድ እሳቸው በማግባታቸው ደስታቸውን አጣጥሞ ሳይጨርሱ እሳቸው እራሳቸው በራሱ ደስታቸውን አጣጥሞ ሳይጨርሱ ነው እንግዲህ ምስታቸው ሄዳሉ ብላ ጤላኝ ሄደች አሉ። ሄዳለሁ ስትል መናሪያ ወስጄ በመኪና አስገብቼ ሸኝቻት መጣው። እኔም ደነገጥኩኝ፣ ልጆቼም ደነገጡ። እስካሁን እኔ ለምን እንደሄደች ረሱ ግራ ገብቶኛል። አልፈልግህም አለችኝ። የተፈለገ ነገር ነበረ ከኔ ጋር አሉ። የተፈለገ ነገር ቢኖር ሌላ ነገር የለም መቼስ የተፈለገ ነገር ምንም ነገር አይኖርም። ቢኖር ንብረት ነው። በቃ ኒካ አስሯል አግብቷል። እስከ ሁለት ወር አብሮ ቆይቷል። ስለዚህ ያን ካምስታቸው ናት ስትላይ የነበረ ተካፍላ ነው የምትለዩ። በነፃ አትለይም። በነፃ ገብታ አፈፋ አድርጋ ይዛ ትወጣለች ማለት ነው። ከንደዚህ አይነቱ አላህ ይጠብቀን። አላህ ደግሞ ያላገባችሁ ወንዶችም ሳሊህ ሴትን ይስጣችሁ፣ ያላገባችሁ ሴቶችም ሳሊህ ባሊን አላህ ይስጣችሁ። ከንደዚህ አይነቱ ውርደት አላህ ይጠብቀን። በመጀመሪያ ደረጃ ይሄ ውርደት የሚመጣው ከራሳችን ነው። የራሳችንን ቆጥበን ብንይዝ እየተንቀላቀልን ወደ ሚዲያ ባንወጣና ባንጠይቅ እንደዚህ አይነት ውርደት አይመጣም። ስለዚህ ሴቶችዬ፣ ከምትዋረዱ በእንደዚህ አይነት ውርደት ከምትገቡ ባታገቡ ይሻላል ባይነኝ። እኔ እንደኔ እንደኔ ማለት ነው። ትዳር ከአላህ ነው። ሀቂቃ ሳገቡ መቆየት ጥሩ አይደለም ይባላል። ነገር ግን ትዳር ከአላህ ነው የሚመጣው። እስኪ መጣልሽ ድረስ እየሰገሽ ዱአሽን አድርጊ አንቺ መቶ ሺህ ብር ከፍለሽ ስለገባሽ ወይ ደግሞ አንቺ ፈልገሽ ስለሆነልሽ ደስተኛ ህይወት ትኖርያለሽ ማለት አይደለም። ስለዚህ ውድ እህቶች ከእንደዚህ አይነት ተግባር ተቆጠቡ፣ ተጠንቀቁ፣ እራሳችሁን አስከብሩ፣ ቤተሰቦቻችሁንም አስከብሩ። እናንተ ስትከበሩ ነው ሰው የሚያከብራችሁ። ተከበሩ እላችኋለሁ። ስለተከታተላችሁን እጅግ በጣም አርጌ አመሰግናለሁ። ዛሬ እየላችሁ የመጣሁት ይህንን ይመስል ነበር። በሚቀጥለው እስከምንገናኝ ሰላም ሁኑልኝ።